እንዴት ያላችሁ የተወደዳችሁ። ቶተንሃም አንድ ፖስቴኮግሉን ለማሰናበት የወሰነው ውሳኔ በእንግሊዝ ብዙ ክርክር አስነስቷል። አሁን ቶክስፖርት የሚባለውን የሬዲዮ ጣቢያ ብታደምጡና ትልልቆቹን የእንግሊዝ ጋዜጦች ብታገላብጡ ጉዳዩ በጋራ መስማማት የተደረሰበት አይደለም ወይም በጣም ብዙ ተቾች አሉት። ለምሳሌ ቀድሞ የቶተንሃም ተጫዋች ራሞን ቬጋ፣ ቀድሞ ሌላ የቶተንሃም ተጫዋች ቲም ሼሩድ፣ ቴዲ ሼሪንገም አይነቶቹ ሰዎች ኮን ነው ታል በጣም ሌሎች ደግሞ ራሽናል ውሳኔ ነው። እሳቸውን ማቆየት እንግዲህ ኢሞሽናል ውሳኔ ሊሆን ይችል የነበረው። እንግዲህ የእሳቸውን የኃላፊነት ዘመን በሁለት አይን እንድናየው ያስገድዳል። ታስታውሶ እንደሆነ ከዩሮፓ ሊግ የፍጻሜ ጨዋታ በፊትም ከዛ አስቀድሞ የዩሮፓ ሊግን ቢያሸንፉም ጭምር መባረራቸው አይቀርም ይባል ነበር። ጠቅላላውን የሁለት ዓመት ቦዲ ኦፍ ወርክ በማየት በሁለት ዓመት የሰሩት ስራ ታይቶ እንጂ በጥሎ ማለፍ ጨዋታ አይደለም የአሰልጣኙ መቆየትና መሸኘት የሚወሰን በተለይ ደግሞ ዩሮፓ ሊግን አሸንፈዋል። ከ17 ዓመት በኋላ ቶተናም ያሸንፈው የትኛውም አይነት ዋንጫ ነው። በአውሮፓ ውድድር ከ1984 በኋላ ያሸነፉት የመጀመሪያው የአውሮፓ ውድድር ዋንጫ ነው። 41 ዓመት መጠበቅ ነበረባቸው፣ ደግሞ ለኮንቲኔንታል ለአውሮፓ ለአህጉራዊ ውድድር ያ ማንቸስተር ዩናይትድ ላይ በቢልባኦ የተቀዳጁት ድል እሳቸው በቶተንሃም ታሪክ ውስጥ የሚዘከሩበትን የሚታዩበትን አተያይ የወሰነ ጨዋታ ነው። ከረጅም ጊዜ ጥበቃ በኋላ የቶተንሃምን የዋንጫ ረሃብ ያስታገሱ አሰልጣኝ ተብሎ ይታወሳሉ። ለዚህ ነው አንዳንድ የቶተንሃም ተጫዋቾች እንደ ሰን አይነቶቹ ተጫዋቾች ጭምር የቶተንሃም ሌጀንድ ያሏቸው። ስለዚህ ያ ጨዋታ ሌጋሲ የሚወስን የሚታወሱበትን መንገድ የሚወስን ጨዋታ ነበር። ስለዚህ ፖስቴኮግሉ ሲባል የዛሬ 10 ዓመት ወደፊት የሚታወሱት ባሸነፉት ዋንጫ ነው። ለቶተንሃም ከረጅም ጥበቃ በኋላ ዋንጫ ያመጡ አሰልጣኝ፣ ከ2008 በኋላ ለመጀመሪያ ጊዜ ዋንጫ ያሸነፉ አሰልጣኝ ተብሎ ነው የሚታዩት። እንዲህ ሲሆን ደግሞ ማሰናበት በጣም አስቸጋሪ ነው። እንደምታውቁት በቶተንሃም ደጋፊዎች ብዙ ተቃውሞ ይቀርብባቸው ነበር። ያው ዋናው የቶተንሃም ደጋፊዎች የተቃውሞ ግብ እሳቸው አይደለም። የክለቡ ሊቀመንበር ሆነው ላለፉት 24 ዓመታት ቶተናምን የመሩት ዳንኤል ሌቪ እንዲወጡላቸው በደጋፊዎቹ የተለያዩ ተቃውሞዎች ይደረጋሉ። እንዲያውም ከማንቸስተር ዩናይትድ ጋር ጨዋታ ከማድረጋቸው በፊት በፕሪሚየር ሊግ በዚህ ዓመት በዲሴምበር ከአንድ ሺህ በላይ ቶተናም ደጋፊዎች የተቃውሞ ሰልፍ ከጨዋታ አስቀድሞ አድርገው ነበር። ባለፈውም በቢልባኦ እንዲያውም የእሳቸው ምስል ስቴዲየሞስ ባለው ስክሪን ይታይ በነበረበት ጊዜ የቶተናም ደጋፊዎች በተቃውሞ ይጮኹ ነበር በድላቸው ሙቀት ጊዜም ጭምር ተቃውሞውን አልረሱትም። ግን ፖስቴኮግሉም ቢሆን ከደጋፊዎች ቁጣ አላመለጡ። በአንዳንድ ጨዋታዎች ላይ በተለይ ከደጋፊዎች ጋር ኃይለኛ ሰጣ ገባ ውስጥ ገብተው እንደነበር የሚያሳዩ ፉቴጆች ጭምር ነበሩ፣ በተለይ ከሜዳቸው ውጭ ባደረጓቸው አንዳንድ ጨዋታዎች። ነገር ግን አሁን የቶተናም ደጋፊዎች በጣም ወጣት የሆኑት ደግሞ በሕይወት ዘመናቸው አይተውትም የማያውቁትን አይነት ደስታን ያሳዩቸው። አሁን ባለፈው የዩሮፓ ሊግ ድልን ካሳኩ በኋላ 225000 የቶተናም ደጋፊዎች ናቸው ቡድኑ በክፍት አውቶቡስ ደስታውን ይገልጽ በነበረበት ጊዜ በሰሜን ለንደን የፈሰሱት እና አብረው ከቡድናቸው ጋር ደስታቸው የገለጹት። ስለዚህ ለእነዚህ ደጋፊዎች ፖስቴኮግሉ ምንም እንኳ በውድድር ዘመኑ መሃል ብርቱ ጫና ውስጥ የነበሩ ቢሆን በኃላፊነት የመቆየታቸውንም ምክንያት እንዲህ እንዲህ ብሎ ለማብራራት እስኪጀግር ድረስ በተለይ በፕሪምየር ሊግ ቶተናም በጣም ደካማ የነበረም ቢሆን ሲያልቅ ግን ዋንጫ ያሸነፉና የቶተናም ደጋፊዎች በትንሹ ለሁለት አስርት ዓመታት አይተውት የማያውቁትን ፍስሐ የሰጡ አሰልጣኝ ናቸው። ስለዚህ እኚህን አሰልጣኝ ያንን ዋንጫ ካሸነፉ ከ16 ቀን በኋላ ማሰናበት ፖፑለር ውሳኔ ሊሆን አይችልም። ደግሞ ሲመጡት አስታውሱ እንደሆነ በመጀመሪያዎቹ አስር ጨዋታዎች ስምንቱን አሸንፈው በሁለቱ አቻ ወጥተው እስከ ኖቬምበር ባለው ጊዜ ፕሪምየር ሊግ መሪ ሆነው ግን ይሄ ብቻ ሳይሆን ቶተናም ሁልጊዜም በታሪኩ አንድ የሚኩራራበት ነገር የማጥቃት እግር ኳስ ይጫወታለሁ የሚል ነው እና በመጀመሪያዎቹ ወራት በተለይ ግን በጠቅላላው በውድድር ሲሆን አብዛኛውም ጊዜም ከዛ በፊት ከነበሩት ሶስት አሰልጣኞች ከኤስፔሬቶ ሳንቶ፣ ከኮንቴ እና ከጆዜ ሞሪኞ የበለጠ ደፋር ሪስክ የሚወስድ የሀይ ፕሬሲንግ ቡድን ያለማቋረጥ የሚያጠቃ ቡድን ሰርተው ስለነበር፣ ያም ክሬዲት አላቸው። አንጅ ቦል የሚባለው ማለት ነው። ምክንያቱም ከዚ በፊት የነበሩት አሰልጣኞች በአብዛኛው የሚከላከሉ ከጠቁም በመልሶ ማጥቃት የሚያጠቁ ስለነበሩ፣ ግን ያ ክሬዲት በዚህ ዓመት በአብዛኛው ተወስዷል። ያው በመሀል ሞመንቶች አሏቸው። ለምሳሌ ማንቸስተር ዩናይትድን በሁሉም ጨዋታዎች አሸንፈዋል፣ በዚህ አመት። ወይ ሲቲን ኤቲሃድ ላይ ሄደው አሸንፈዋል፣ በአንድ ጨዋታ በሊካፕ ግማሽ ፍጻሜ ሊቨርፑልን አሸንፈዋል። ሞመንቶች አሏቸው ግን አይሶሌትድ ናቸው፣ አልፈው አልፈው ብቅ የሚሉ እንጂ በውድድር ዘመኑ በአብዛኛው በጣም ደካማ የሊግ ሲዝን ነበር ያሳለፉት። አሁን ያኔ እንደመጡ በጣም ብዙ እኔ ራሴ ተደነቄ ነበር። ምክንያቱም ሃሪኬንን የሚያክል ትልቅ ተጫዋች ከለቀቁ በኋላ ነው እንዲህ አይነት የውድድር ዘመን ጅማሬ አድርገው የነበሩት። ብዙዎቹም የመጡ ተጫዋቾች ስኬታማ ነበሩ። ሚኪ ቫንደቬን አዲስ ተጫዋችን ባይሆን፣ ዴስቲኒ ኡዶጊ ቡድን ውስጥ የነበረን ቢሆን ፓፐ ማተሳር እንደ አዲስ ተጫዋች በጣም ድንቅ ነበሩ። አንዳንዶቹን ደግሞ መቼስ እንደ ደያንኩሉሶቭስኪ አይነቶቹን ተጫዋቾች እጅግ አሻሽለዋቸው ስለነበር እና አንኮምፕሮማይዚንግ በመሆናቸው በመርሃቸው ቡድኔ መጫወት አለበት ብለው በሚያስቡት የጨዋታ ስታይል ላይ ያላቸው እርግጠኝነት በጣም አስደናቂ ነበር። እንዲያውም ለመጀመሪያ ጊዜ ሲሸነፉ ታስታውሱ እንደሆነ ከቼልሲ ጋር በነበረ ጨዋታ ሁለት ተጫዋቾች በቀይ ወጥተውባቸው ከዚያም በኋላ ግን ያንን አግሬሲቭ ሃይላይን ይዘው ነበር የቀጠሉት። በአምስት ተጫዋችን ብንጫወት እንዲህ ነው የሚጫወተው አሉ። አሁን አንዳንድ ሰዎች ይሄ የበዛ ገራገርነት ነው፣ ፕራግማቲክ መሆን ያስፈልጋል እንጂ ያሉ ነበሩ። ሌሎች ደግሞ ለመርህ ያለ ቀጥተኝነት አድርገው የወሰዱት ሰዎች ነበሩ። ቅድም እንዳልኩት በጠቅላላው ታሪክ የሚያስታውሳቸው አሁን ባሸነፉት የኢውሮፓ ሊግ ዋንጫ፣ በጣም ትኩረት በሚስቡ ጋዜጣዊ መግለጫዎቻቸው በዚህ ደፋር በሆነ የጨዋታ ስታይላቸው ነው አሁን ከሞላ ጎድል ታሪክ የሚያስታውሳቸው። የቶተንሃም ሰዎች ግን እኔ እንዲያውም ስቴትመንቱን ካያችሁት፣ ቶተንሃም ያወጣው ስቴትመንት ብዙ ጊዜ ክለቦች አንድን አሰልጣኝ ካሰናበቱ በኋላ እንደዚህ በዝርዝር ብሬክዳውን የላቸው፣ በዚህ ምክንያት ነው አሰልጣኙን ያሰናበት ነው የሚል የተሟላ ማብራሪያ በፕሬስ ሪሊዛቸው ላይ አይሰጡም። ቶተንሃም ግን ያንን አድርጓል። አንደኛ ውሳኔውን በቀላሉ አልወሰንም ይላል ቶተንሃም። ከባድ ውሳኔ ነበር፣ ምክንያቱም የዩሮፓ ሊግን ማሸነፍ በቅርብ ጊዜ ከቶተንሃም ትልልቅ የደስታ ጊዜያት መካከል አንደኛው ነው። ይህንን ላመጣልን አሰልጣኝ አድናቆታችን ትልቅ ነው ይልና ከዚያ በኋላ ግን የስንብታቸውን ራሽናሌ ለማስረዳት ለምን እንደተሰናበቱ ለማስረዳት ከመጀመሪያዎቹ አስር ጨዋታዎች በኋላ በ2023 24 የውድድር ዘመን ልክ እንደመጡ ካደረጓቸው የመጀመሪያዎቹ 10 ጨዋታዎች በኋላ 66 ጨዋታ ተጫውተን 78 ነጥብ ብቻ ነው ያገኘነው። ይሄ ደግሞ በቂ አይደለም። በዚህ የውድድር ዘመን 22 ጨዋታ ተሸንፈናል ብሎ ጠቅሷል። ቶተንሃም ከዚህ በፊት ያው በሁለት ለአሸናፊዎች ሁለት ነጥብ ይሰጥ የነበረበትን በ በሶስት ነጥብ ፋክተር ብናደርገው ከ19 16 በኋላ እጅግ ደካማውን የሊግ ሲዝን ያሳልፈው። እንዲያውም 1976 አካባቢ ከፕሪሚየር ሊግ ወይም በፊት ፈርስት ዲቪዥን ይባል ነበር ያኔ ወርዷል ከሊጉ። በዛ ውድድር ዘመን እንኳ ይሄን ያህል ጨዋታ ስፐርስ አልተሸነፈም። ሁለተኛ የጉዳት ጉዳይ ሰበብ ሆኖ ይቀርባል። የአንድ ፖስቴኮግሉ ቡድን ምንም ጥያቄ የለውም በጉዳት ተመትቷል። ግን አንዳንዶች የሚሉት ጉዳቶቹ የሚመጡበት ምክንያት ይሄ ለፍልስፍና ያልደራደርም፣ በጣም ዶግማዊ ነኝ በማለታቸው የተነሳ ቡድኑ ከየትኛውም የፕሪምየር ሊግ ቡድን በላይ ብዙ ስፕሪንት ያደርጋል፣ ብዙ ፕሬስ ያደርጋል። ስለዚህ ተጫዋቾች ለሶፍት ቲሹ ጉዳቶች፣ ለጡንቻ ጉዳቶች የተጋለጡ ይሆናል። ስለዚህ ጉዳቶቹ ቢበዙ እንኳን ሰበብ ሆኖ ሊቀርብ ይችላል። እሳቸውም ሰበብ አድርገው አቅርበውታል። በአንዳንድ ወቅቶች እስከ 12 13 የዋናው ቡድን ተጫዋቾች በጉዳት ምክንያት ከሜዳ የራቁበት ጊዜ ነበር። ጉዳት ሰበብ ቢሆንም ጉዳቶቹ የመጡትም በመጠኑ ፕራግማቲክ ባለመሆናቸው ምክንያት ነው የሚሉ ሰዎች አሉ። አሁን እንግዲህ ከመጀመሪያዎቹ አስር ጨዋታዎች በኋላ ያላቸውን ሬከርድ ለሲዝን ፋክተር ብናደርገው እና ለ38 ጨዋታ ብንሰራው 78 ነጥብ ነው። በ66 ጨዋታ ያገኙት ማለት በየጨዋታው 1.18 ነጥብ ነበር የሚያገኙት ማለት ነው። ያንን በ38 ጨዋታ ብናባዛው 45 ነጥብ ነው የሚያገኙት አሁን በዚህ የውድድር ዘመን ያስመዘገቡት ነጥብ 38 ነጥብ። በፕሪሚየር ሊግ ታሪክ 38 ነጥብ ይዘው የወረዱ አራት ቡድኖች ነበሩ። ሌሎች ሶስት ቡድኖች ደግሞ 38 ነጥብ ይዘው በጎል ልዩነት ነው የተረፉት፣ ሳይወርዱ። 38 ነጥብ በፕሪሚየር ሊግ የመቆያ ዋስትና አልነበረም። አሁን በዚህ የውድድር ዘመን ልክ እንደባለፈው የውድድር ዘመን ሁሉ ወደ ፕሪሚየር ሊግ ያደጉት ቡድኖች በጣም ደካሞች ናቸው። ሌስተር ይሁን ሳውዝሃምፕተን ወይ ኤፕስዊች ከነዚህ ብቻ ነው የሚሻሉት። ግን ከነዚህ ቡድኖች ጋር 33 ነጥብ የሚሆን ድላቸውን አስመዝግበዋል። ከነዚህ ጋር ነው 33 ፐርሰንት የሚሆነው የቶተንሃም ድል የተገኘው። አሁን ቶተንሃም የሚለው ልክ ነው፣ ዩሮፓ ሊግ ትልቅ ሞመንት ነው። ነገር ግን በጥሎ ማለፍ ውድድር ላይ ውሳኔያችንን መመስረት አልፈለግንም የሚል ምክንያት ነው ያቀረበው። ዝርዝር መግለጫው ላይ ተጠቅሷል። ይሄ በ66 ጨዋታ 78 ነጥብ ነው ያገኘ ነው። እና ሲዝኑን በሙሉ ስንከልሰው በቂ አልነበረም የሚል አስተያየት ወይም ማብራሪያ ነው ቶተንሃም የሰጠው። አሁን በመጠኑ ከማንቸስተር ዩናይትዱ ኤሪክ ቴንሃግ ጋር ይመሳሰላል። ማንቸስተር ዩናይትድ አምና ስምንተኛ ሆኖ ነበር የጨረሰው 202324 ማለት ነው አምና ስል የውድድር ዘመን በማንቸስተር ዩናይትድ አሰልጣኝነት የሚያቆይ አልነበርም የሊግ ሲዝንን ብቻ ካየን ነገር ግን የጥሎ ማለፍ ጨዋታዎች አሸንፉ ኤፌ ካፕን አሸንፉ ሊቨርፑልን በመንገዳቸው አስቀርተው በፍጻሜው ሲቲን አሸንፈው እስከዛ የፍጻሜ ጨዋታ ድረስ የአሰልጣኝ ኤሪክ ተን ሃግ መሰናበት የተወሰነ ይመስል ነበር እንዲያውም ከጨዋታው በፊት ቅዳሜ ጨዋታው ሊደረግ ሐሙስ አርብ ይወጡ የነበሩት የእንግሊዝ ዘገባዎች ሁሉ ማንቸስተር ዩናይትድ ቀጥሎ ቶማስ ፍራንክን ነው፣ ኬረን ማኬንን፣ ሮበርቶ ዲዜርቢን ነው ወይ ገሌን ነው የሚቀጥረው እየተባለ ስሞች ይነሱ ነበር ብቻ ሳይሆን ከተአማኒ እንግሊዝ ብዙሀን መገናኛዎች በወቅቱ እንደተነገረው እነ ሰር ጂም ራትክሊፍና ሌሎቹ እንዲህ አይነት ውሳኔዎችን የሚያሳልፉ የማንቸስተር ዩናይትድ ዋና ዋና ሰዎች እነዚህን ሰዎች ኢንተርቪው ያደርጉ ነበር። ስለዚህ የቴንሃግ በዩናይትድ የመቆየት ሁኔታ የተወሰነው በአንድ ጨዋታ ፐርፎርማንስ ነው። በአንድ የኖካውት ጨዋታ ፐርፎርማንስ ነው። ግን ብዙ ጊዜ እንደሚባለው ደግሞ ራሳቸውም አንድ ፖስቴኮግሉም አምና ታስታውሱ እንደሆነ በ2023 24 የውድድር ዘመን አሁንም አምና ስል በፉላም ተሸንፈው ነበር ከኤፌ ካፕ ወይም ከሊግ ካፕ የወጡት የትኛው ውድድር እንደሆነ እርግጠኛ አይደለሁም፣ ግን ከሁለቱ አንዱ የእንግሊዝ የሀገር ውስጥ የጥሎ ማለፍ ውድድሮች ከዚያ ሽንፈት በኋላ ደካማ ቡድን ስለነበር የተጠቀሙት ወይም በአብዛኛው ተጠባባቂ የሚሆኑ ተጫዋቾችን ስለነበር ያሰለፉት ተወቀሱ። ከጨዋታው በኋላ በነበራቸው ድህረ ጨዋታ ጋዜጣዊ መግለጫ ሊካፕን ማሸነፍ ስኬት አይደለም አሉ ወይም ጥሎ ማለፍን ውድድር ማሸነፍ ስኬት አይደለም ቶተናም ማተኮር ያለበት ሊጉ ላይ ነው። እሱ ነው የበለጠ የአንድን ቡድን መሻሻል በትክክል የሚለካው ብለው ተናግረው ነበር። አሁን ራሳቸው ናቸው ራሳቸውን ኮንትራዲክት የሚያደርጉት የሚቃረኑት እንጂ አምና የነበራቸው አቋም እንደዛ ያለ አቋም ነው የነበረው። ሲወቀሱ ስለነበር ለምንድን ነው የጥሎ ማለፍ ውድድሮችን ቸል የሚሉት ተብለው ይወቀሱ ስለነበር የሰጡት ማብራሪያ እንዲህ ያለውን ነው። አሁን ግን በዚህ ዓመት የውድድር ዘመኑን ስኬታማ ነው ለማለት የተጠቀሙት የኖካውት ውድድርን ነው። አሁን እንግዲህ ዩሮፓ ሊግን ማሸነፍ ስኬት ነው፣ ነገር ግን ነገሩን አንዳንዴ በአንጻር አናሊቲካል ሆኖ ማየት ደግሞ ያስፈልጋል። ምክንያቱም የዩሮፓ ሊግ ውድድር በዚህ ዓመት የፎርማት ለውጥ ከተደረገ በኋላ በቻምፒየንስ ሊግ ተሳታፊ የሆኑ ግን ወደ ሁለተኛው ዙር ማለፍ ያልቻሉ ሶስተኛ ሶስተኛ ሆነው ከምድባቸው የጨረሱ ቡድኖች ወደ ዩሮፓ ሊግ አይመጡም። አሁን ዝግ ውድድር ነው። እያንዳንዱ የአውሮፓ ውድድር ክሎዝድ ነው። ስለዚህ ወደ ዩሮፓ ሊግ መሄድ የለም መውረድ የለም። ይሄ ልዩነት ደግሞ አምጥቷል። ምክንያቱም ካለፉት 16 የፍጻሜ ተፋላሚዎች አስሩ በቻምፒየንስ ሊግ ከየምድቦቻቸው ሶስተኛ ሆነው የጨረሱ ቡድኖች ናቸው ለፍጻሜ የደረሱት። አሁን ማንቸስተር ዩናይትድ እና ቶተናም በዚህ ዓመት የነበራቸው አድቫንቴጅ የውድድሩ ክሎዝድ መሆን የሊግ ፎርማት ያለው መሆን ጠቅሟቸውም ነው። እንግዲህ የገጠሟቸውን ቡድኖች ከፍራንክፉርት በስተቀር ሌሎቹን ከቶተናም አቅም በላይ የሆኑ ቡድኖችም አልነበሩም። ቦዶ ግሊምትን ነው በግማሽ ፍጻሜ የገጠሙት። በፍጻሜው ኢቨን 16ኛ ስፍራ ላይ የነበረው ማንቸስተር ዩናይትድን ያገኙት ፍራንክፉርት ነው። ደህና ቡድን እንጂ አዘያል ከማረ ወይ ሌሎቹ ያገኟቸው ቡድኖች በተለይ ከሀብታቸው አንጻር ካየ ነው። ቦዶግሊንድ 1 ፐርሰንት ደሞዝ ዌጅ ቢሉ ከቶተናም አንጻር ካያችሁት እዛም ላይ የበለጠ ፕራግማቲክ ሆነው 38 ፐርሰንት ኳስ ይዘው ነው የተጫወቱት። ስለዚህ ቶተናም የበለጠ አናሊቲካል የሆነ ጠቅላላውን የሁለት ዓመቱን ጉዳይ የተመለከተ እንጂ ሶስት አራት የጥሎ ማለፍ ጨዋታዎችን ብቻ ያየ ውሳኔ አይደለም። እንደዛ ከሆነ ስሜታዊ ውሳኔ ነው። ቀላል ይሆንልን የነበረው አሰልጣሚ ማቆየት ነው ብለዋል። ነገር ግን ችግሩ ምንድን ነው? የዳንኤል ሌቪ ውሳኔዎች በቅርብ ጊዜ ለውጤት መሰረት ያደረጉ አይደሉም። ቶተና ምንድ የሚፈልግ ዋንጫ አይደለም እን ስለዚህ ዋንጫ አሸነፉ የሚል መከራከሪያ ሊቀርብበት የሚችል ነው። ደግሞ ከዚህ በፊትም ሞሪኞ የሊካፕ ፍጻሜ ሊደረግ ስድስት ቀን ሲቀር ከቶተናም አሰልጣኝነት ተሰናብተዋል። ፖቼቲኖ የቻምፒየንስ ሊግ ፍጻሜ ካደረሳቸው ከአራት ወር በኋላ ተሰናብቷል። እነዚህ ውሳኔዎችም የሚፈጥሩት ቅሬታ አለ በቶተናም ደጋፊዎች በኩል። ስለዚህ አብዛኞቹ የዳንኤል ሌቪ ውሳኔዎች ከዚህ በፊት እንዳነሳ ነው ቶተናም በቢዝነስ በጣም ስኬታማ ቢሆንም እና በፕሪሚየር ሊግ ታሪክ ከፍተኛ ትርፍ ያገኘ ክለብ በመሆን ቀዳሚ ቢሆንም፣ እጅግ ዘመናዊ ስቴዲየም ያለው ቢሆንም፣ እጅግ የረቀቀ የልምምድ ማዕከል ያለው ቢሆንም ነገር ግን በውጤት የሀዋ 17 ዓመት ተጠብቋል። 2008 ነበር ያሸነፉት ሊካፕ ለመጨረሻ ጊዜ። ከዛ በፊትም 99 ነበር ያሸነፈው ሌላ ሊካፕ። እንዲህ የቆየ ኢንተርሚተንትሊ የሚያሸንፍ ቡድን ነው ቶተናም። የዋንጫ ቡድን አይደለም፣ በታሪክ ከእንግሊዝ ትልልቅ ክለቦች መካከል አንደኛው ቢሆንም ስለዚህ ውሳኔያቸው በዚህ የእይታ መነጽር ነው የሚታየው። የዳንኤል ሌቪ ውሳኔ በአብዛኛው የቢዝነስ ውሳኔ እንጂ የስፖርት ውሳኔ አይደለም በሚል ደግሞ ቅሬታ ስለሚቀርብ እያንዳንድ ውሳኔ ተቃውሞ ያስነሳል። እንጂ በዚህ ዓመት 22 ጨዋታ ሲሸነፉ አንድ ሬከርድ ማሻሽለዋል። አንደኛው በፕሪምየር ሊግ ታሪክ 22 ጨዋታ ተሸንፎ በፕሪምየር ሊግ ሰርቫይቭ ያደረገ ቡድን የለም። በታሪክ ባለፉት ሳ1ን 31 32 ዓመታት 22 ጨዋታ ተሸንፎ በፕሪሚየር ሊግ የቆየ ቡድን የለም። ቶተናም የመጀመሪያው። አንድ ሁለተኛ፣ በአውሮፓ ውድድሮች ታሪክ በሊጉ 17ተኛ ሆኖ የጨረሰ ቡድን የአውሮፓ ውድድር አሸንፎ አያቅም። አሁን የቶተናም ሰዎች የውሳኔ ራሽናል ምክንያት ከአዚያ አልከማር ከግሊምት፣ ወይም ከዩናይትድ ከዚህኛው ዩናይትድ በዚህ ዓመት ከነበረው ዩናይትድ በእነዚህ አራት አምስት ጨዋታዎች ስኬታማ መሆንን ሳይሆን የምናየው ከመጀመሪያዎቹ አስር ጨዋታዎች በኋላ ቀጥለው የመጡትን ስልሳ ስድስት ጨዋታዎች ነው የምናየው፣ ሰፋ ያለውን ሳምፕል ሳይዝ ነው የምናየው የሚል ነው። ግን የቶተናም ደጋፊዎች በአብዛኛው በሌቪ ደስተኛ ስላልሆኑ እያንዳንዱ ውሳኔ ተቃውሞ ያስነሳል። እንጂ በዚህ ዓመት አስር ጨዋታዎች ነው በሜዳቸው የተሸነፉት፣ በኢፕስዊችም በሌስተርም የተሸነፉትን ጨዋታ ጨምሮ ማለት ነው። እንዲያውም ካለፈው የውድድር ዘመን ጀምሮ በፕሪሚየር ሊግ የቆዩ ኤቨር ፕሬዘንት የሆኑ ቡድኖች አሉ። አይደለም መጥቶ የተመለሱትን ትተን ግን በ2023/24 በ2024/25 የውድድር ዘመን ፕሪሚየር ሊግ ውስጥ የነበሩትን ቡድኖች ብቻ አይተን ከመጀመሪያዎቹ አስር ጨዋታዎች በስተቀር የቶተንሃም ውጤት ከወልቭስ ብቻ ነው የሚሻሉ ሳምፕል ሳይዙ። የ66 ጨዋታ ሳምፕል ሳይዝ ነው የሁለት ሲዝን ሊሆን አስር ጨዋታ ብቻ ነው የሚቀርቡ። በዚህ ጊዜ ውስጥ መቶ 16 ጎል ተቆጥሮባቸው፣ እንግዲህ አሁን አንድ የሚተቹት ነገር የጉዳቶቹን ምክንያት አነሳለሁ። ቅድም እንደጠቀስኩት የጨዋታ ስታይላቸው የሚጠራው ነው የሚሉ ተከራካሪዎች ስላሉ፣ እሺ ጉዳቶቹ ተከሰቱ፣ የትኛውን ቡድን ተጫዋች ይጎዳበታል። ፈታኙ ነገር ግን ለምሳሌ ሚኪ ቫንደቪን በማይኖርበት ጊዜ በተመሳሳይ ሃይላይን መጫወት ምን የሚሉት ነው ነው። ለምሳሌ ቫንደቪን የፕሪሚየር ሊግ ፈጣኑ ተጫዋች ቶፕ ስፒድ ያስመዘገበው ተጫዋች ነበር። እሱ ሲኖር የተጋጣሚ ቡድን ሜዳ ላይ ሄዶ መጫወትም 50 ሜትር ወደፊት ጠጋ ብሎ መከላከል መጀመርም ያስኬዳል ምክንያቱም የእሱ የሪከቨሪ ሩጫ በዚያ መንገድ እንዲጫወቱ ስለሚያስችላቸው 40 50 ሜትር መከላከል የሚያስችል አትሌቲሲዝም ስላለው። ነገር ግን ድራጎሽን ሲሆንስ ድራጎሽን ተመሳሳይ ስፒድ የለውም። ግን በድራጎሽን ወይም አማካይ በሆነው አርቺ ግሬም ሲጫወቱ በዚያው ተመሳሳይ መንገድ ይጫወታል። አሰልጣኝ ደግሞ ምንም እንኳ ጠንካራ መርሆዎች ያሉትም ቢሆን ነገር ግን በተጫዋቾቹ ሁኔታ ላይ የተመሰረተ አዳፕቴሽን ማድረግ ደግሞ አለበት። ያ ደግሞ ነው ገራገር የሚያስመስላቸው። በዚህ ውድድር ዘመን የቡድኑ ቁልፍ ቁልፍ ተጫዋቾች በተለይ እሳቸው መጫወት ለሚፈልጉበት መንገድ በጣም አስፈላጊ የሆኑ ተጫዋቾችን ካያችሁ ክርስቲያን ሮሜሮ 18 ሚኪ ቫንደቪን 13 ቴሊ ጨዋታዎችን ነው የጀመሩት በጣም ጥቂት ነው። አብዛኛውን የውድድር ዘመን አልነበሩም። ያለ እነዚህ ተጫዋቾች በእንደዚህ አይነት ሀይላይን መጫወት ትክክል አይደለም። አዳብት ማድረግ ያስፈልግ ነበር፣ በመጠኑ አዳብት ማድረግ ማለት። እሳቸው እንደሚሉት እንዲህ አይነት የሀሳብ ፎርም ላይ ለመድረስ 25 ዓመት፣ 30 ዓመት ማሰልጠን ነበረብኝ ይላሉ። ትክክል ነው። እኔ በአብዛኛው በፕሪንስፕላቸው ላይ ባላቸው በጣም ጠንካራ አቋም አደንቃቸዋለሁ። ግን መጠነኛ አዳብት ማድረግም ያ አምነውበት የኖሩትን የጨዋታ እምነት መካድ ማለት አይመስለኝም። የበለጠ ሪያሊስት መሆን ማለት ነው። አንድ አሰልጣኝ አንዱ ችሎታው ያ የጨዋታ ፍልስፍና መኖሩ እንደተጠበቀ ሆኖ ነገር ግን ያንን መተግበር የሚያስችል ሮ ማቴሪያል ከሌለው ግን ለአስቸጋሪ ጊዜ የሚሆን ሌላ አቅድ ማዘጋጀትም የሚችል መሆን አለበት። አሰልጣኙ ይሄንን አላደረጉም። ስለዚህ በዚህኛው የውድድር ዘመን ሰላሳ የተለያየ ተከላካዮች ጥምረትን ቢጠቀሙም ጉዳት ያመጣው መሆኑ እንደተጠበቀ ሆኖ ሌሎችም በተለያዩ ምክንያቶች ያጧቸው ተጫዋቾች መኖራቸው እንደተጠበቀ ሆኖ በወቅቱ ታክቲካል አዳፕቴሽን አለማድረጋቸው ግን ድክመት ነው። በዚህ ዓመት ቶተንሃም ከየትኛውም የፕሪምየር ሊግ ቡድን በላይ የጡንቻ ጉዳቶች፣ የሃምስትሪንግ ጉዳቶች ተደጋግመዋል። ይሄ ደግሞ ከእሳቸው አጫወት ጋር፣ ከትሬኒንጉ ጋር የሚሄድ ነው። እንዲሁም ባለፈው ቲዬሪ ሄንሪ ዚ ኦቨርላፕ ላይ ቀርቦ ስለ ሚኬል አርቴታና ስለ አርሰናል ተጫዋቾች ጉዳት ሲጠየቅ ልክ ነው ተጎርተውበታል። ግን በወሳኝ ጊዜ ተጫዋቾች በተደጋጋሚ በተለይ በተመሳሳይ ጉዳት ከሜዳ የሚርቁ ከሆነ እድለቢስነት ብቻ እኳ አይደለም። በተለይ የሶፍቲሹ ጉዳቶች የማስል የሀምስትሪን ጉዳቶች ከሆኑ ልምምዱን ወይም በጨዋታ ላይ አሰልጣኙ የሚጠቀምበትን የጨዋታ ስልት ወይም ሮቴሽኑ መጠየቅ አለበት። አሰልጣኙ ከዛ ነፃ ሊሆን አይችልም ሲል ነበር ይሄንኑ ተመሳሳይ ክርክር ለአንድ ፖስቴኮግሉ ማቅረብ ይቻላል። ተጎድቶባቸዋል። ኤስኤል ከሆነ በጣም ከባባድ በታክል ምክንያት የሚደርስ ስብራት ከሆነ ምንም ማድረግ አይችልም አሰልጣኙ። ነገር ግን ከልምምድ ዶዝ ጋር፣ ከጨዋታ ስታይል ጋር የሚገናኝ ከሆነ ግን አሰልጣኙ ማይጠየቅበት ምክንያት የለም። አሁን በዚህ ውድድር ዘመን 40 ፐርሰንት የሚሆን የቶተንሃም ተጫዋቾች ጉዳት የሀምስትሪንግ ጉዳት ነው። የሃምስትሪንግ ጉዳት ደግሞ ብዙ ጊዜ ከስፕሪንት ጋር የሚገናኝ ከፕሬሲንግ ጋር የሚገናኝ ነው እና ቶተንሃም በዚህ ዓመት ብዙ ተጫዋቾቹ በቡድኑ የጨዋታ ስታይል ምክንያትም ተጎድተውበታል። አሰልጣኙ ኃላፊነት የማይወስዱበት ምክንያት የለም። እንዲሁም አንዳንዶች ደግሞ እንደሚሉት ከክለቡ የሕክምና ባለሙያዎች የሚሰጣቸውን ሪኮመንዴሽንም ጭምር አይሰሙም ነበር። ምክንያቱም የክለቡ የሕክምና ባለሙያዎች የተጫዋቾችን የወርክሎድ መጠን ያዩና ምን ያህል ተጫዋቹ ለጉዳት ተጋላጭ ነው የሚለው ታይቶ ይህ ተጫዋች ሬድ ዞን ላይ ነው ያለው ይባላል። በተደጋጋሚ የሚጫወት ከሆነ ወይም ለምሳሌ አንድ ተጫዋች ስልሳ ደቂቃ መጫወት ኖሮበት ጨዋታውን የሚጨርስ ከሆነ ለሌላ ጉዳት የመጋለጥ አጋጣሚው ይሰፋል እና ክብላ ማለሚያዎች እየነገሯቸውም ጭምር ይህንን ኢግኖር ያደርጉ ነበር ይላሉ። ስለዚህ መጨረሻ ላይ ራሳቸውን ያገዙ አይመስለኝም። በዚህም አንዱ በዚህ የውድድር ዘመን መጨረሻ አካባቢ ያደረጉት ነገር ደግሞ እንደምታውቁት የራሳቸውም እንደተናገሩት ዩሮፓ ሊግን ፕራዮሪታይዝ ማድረግ ጀምረን ስለነበር የዩሮፓ ሊግን ማሸነፍ ነው ግባችን ስለህልን ነው ፕሪሚየር ሊጉን ችላ ያል ነው ይላሉ። የመጨረሻዎቹን 10 12 13 ጨዋታዎች አካባቢ ማለት ነው። አሁን እንደዛ ከሆነ የሚፈጥረው ጥያቄ በሚቀጥሉ ዓመት ደግሞ ቻምፒየንስ ሊግ ጋር ለሚወዳደሩት፣ ስለዚህ ለሁለት ውድድሮች የሚሆን ቡድን የለኝም እንደማለት እኮ ነው። ፕራዮሪታይዝ አንድ ውድድር ነው ላረግ የምችለው ማለት ለሁለት ውድድሮች የሚሆን ቡድን ማዘጋጀት አልችልም እንደማለት አይነት መልእክትም ያስተላልፋል። እንግዲህ ያስ ቻምፒየንስ ሊግ ሲመጣ ምን ሊያደርጉ ነው? ቻምፒየንስ ሊግ ደግሞ የበለጠ ከዩሮፓ ሊግም የበለጠ እኩል ትኩረት መስጠት አለባቸው። ምክንያቱም ቻምፒየንስ ሊግ ነው ውድድሩ። ከሪያል ማድሪድ ጋር ልትጫወቱ ሆኖ ተጫዋቾች ሮቴት አታደርጉም በፕሪምየር ሊግ ስለዚህ የአሰልጣኙ ሁለት ውድድር ማሰልጠን አይችሉም ማለት ነው የሚል ጥያቄም ደግሞ ያስነሳል። አሁን እንግዲህ የውሳኔዎቹን ምክንያቶች ነው በመጠኑ ለማብራራት የሞከርኩት። ግን በቶተንሃም ታሪክ ውስጥ ያላቸው ስፍራ ግን ዋንጫ ያሸነፉ ናቸው። ከቢል ኒኮልሰን እና ከበርገንሾ ቀጥሎ ሶስተኛው የአውሮፓ ውድድር ያሸነፉት አሰልጣኝ ብሎ ታሪክ ይዘክራቸዋል። በፕሪሚየር ሊግም ታሪክ ቢሆን በስብእናቸው በጣም ለየት ባለ ጋዜጣ መግለጫ ላይ በሚጠቀሟቸው ቃላት ይሁን፣ በጣም አስገራሚ በሆኑ ገለጻዎቻቸው፣ በዛ ምክንያትም ደግሞ አውስትሬሊያዊ ናቸው አውስትራሊያ ውስጥ ተወልዶ በአውስትራሊያ እግር ኳስ ሲስተም ውስጥ አድጎ በእንግሊዝ ፕሪምየር ሊግ መጥቶ ማሰልጠን እንኳን ራሱ ለየት ያለ ስኬት ታሪክ ነው፣ ና ዩኒክ ስፍራ ያላቸው ይመስለኛል። በፕሪምየር ሊግ ታሪክ የመጀመሪያውም አውስትራሊያ ናቸው መሰለኝ አውሮፓ ውድድርን ያሸነፉ አሰልጣኝ በመሆን ደግሞ በኋላ በዩሮፓ ሊግ ቢተውትም አንዳንድ ሰዎች አንጅ ቦል ወደ አንጅ ዎል ተቀየረ የበለጠ የሚከላከል ቡድን በዩሮፓ ሊግ ፍጻሜም እንዳየነው፣ በግማሽ ፍጻሜ በፍራንክፉርት ጨዋታም እንዳየነው የበለጠ ሚኒማሊስት እግር ኳስ የሚጫወት ሆነው ሰራላቸው፣ በዛም ዋንጫ ወሰዱ። እስከ መጨረሻውም በፍልስፍናቸው ላይ ግትር ሆኖ አልቆዩም፣ ያው ዋንጫ የሚያመጣላቸውን ፎርሙላ መርጠዋል። ይሄ ትክክለኛው መንገድ ነው ላለሁ በመጠኑ ነው አዳፕት ማድረግን ማለት ነው፣ ውድድሮችን ኮንቴክስቱን እያዩ አዳፕት ማድረግን ማለቴ ነው። ግን መቼስ የአንድን አሰልጣኝ ስራ ስትከልሱ ጠቅላላውን ስራ ነው የምታዩት ጠቅላላውን ፕሮግረስ ነው የምታዩት እና በቂ ፕሮግረስ የነበረ አይመስለኝም በበኩሌ ደግሞ አንዳንድ ጊዜ ለምሳሌ የሚሰጧቸው አስተያየቶች ለምሳሌ የቆመ ኳስ አሰልጣኙ በተመለከተ ዲስሚሲቭ የመሆን የቆመ ኳስ አሰልጣኝ ምን ያደርጋል አይነት። በኋላ ሞንትጎሞሪ የሚባል የቆመ ኳስ አሰልጣኝ ቢቀጥሩም ግን ለዲቴይል ብዙ የማይጨነቁ የሚመስሉ አሰልጣኝ ሆነው ታይተዋል። ወይም ቢያንስ እንደው ፐብሊክ በሆነው በጋዜጣዊ መግለጫዎች ላይ ምናምን ሲናገሩ እንዳየ ነው ማለት ነው። እና ይህም ጥሩ ስዕል የሰጣቸው አይመስለኝም። ግን በጎ ነገር በቶተንሃም ታሪክ ውስጥ ያላቸው የመጨረሻ ትውስታ ዋንጫ የማሸነፍ ትውስታ ነው። አንድ የሚገርም ነገር ተናግረዋል፣ በነገራችን ላይ ለመቋጨት ያህል ያ በሰሜን ለንደን በነበረ የደስታ መግለጫቸው ጊዜ ያው የወድድር ዘመኑ ሲጀመር ታስታውሱ እንደሆነ ሁል ጊዜም በሁለተኛ ዓመቴ ዋንጫ አሸንፋለሁ አሉ እና ሆነላቸው። እርሱ ግን ሌላ የተናገሩት ነገር በዛ የባስ የድል ጉዟቸው ጊዜ ወይም ሰለብሬት ሲያደርጉ በፊልም ሲሪየሶች ላይ ሶስተኛው ሲዝን ከሁለተኛው ሲዝን ይሻላል አሉ እና በኋላ ከዚህ ጨዋታ በኋላ የመጨረሻ ጨዋታቸውን ከብራይተን ጋር ነበር ያደረጉትና እዛ ጋዜጣዊ መግለጫ ላይ ስለዚህ ንግግራቸው ተጠይቆ፣ እውነት ነው ግን ብዙ ጊዜ እንዴት ነው የፊልም ሲሪየሶች ላይ ሶስተኛው ሲዝን ከሁለተኛው ሲዝን ይሻላል ብሎ ሲጠይቋቸው፣ አንዳንድ ጊዜ ግን ዋናውን ካራክተር ኮ በሶስተኛው ሲዝን ይገድሉታል አሉ። ስለ ራሳቸው ስንብት እንደው በሆነ አይነት ምጸት ልበለው እንደዛ እንደመናገር አይነት ማለት ነው። ስለዚህ ሆነው በኋላ ጋዜጣዊ መግለጫ ላይ የተናገሩት ነገር ነው። በሶስተኛው ኤፒሶድ ላይ ወይ በሶስተኛው ሲዝን ላይ ልበለው የሜን ካራክተሩ ይገደላል እና የሳቸውም ነገር ያው ሶስተኛ ሲዝን ሳይኖራቸው እንዲሰናበቱ ሆኗል ማለት ነው። በቶተንሃም ግን በቃ ከማይረሱ ካራክተሮች መካከል አንደኛው ናቸው። በፕሪምየር ሊግም በጣም ይሄ ትኩረት የሚስቡ። ተክለሰብ እናዎች አሉ ካራክተርስ ከነዛ መካከል አንደኛው ነበሩ። እንግዲህ ቶተንሃም ሸኝቷቸዋል። ሁለት የክርክር ጽንፎች አሉ፣ የትኛው ላይ ታደላላችሁ እናንተ? ዋንጫ ዋንጫ ነው፣ በቃ ምንም አይነት አመት ቢያሳልፍ ቡድኑ ዋንጫ ዋንጫ ነው የምትሉት ወይስ ደግሞ አየበለጠ አናሊቲካል መሆን ያስፈልጋል፣ ጠቅላላውን የሁለት ዓመቱን ጊዜ አይቶ ነው ውሳኔ ማሳለፍ የሚያስፈልገው? ምክንያቱም ሁለት ክርክሮች ስላሉ እናንተ የቱጋ ናችሁ? ኮሜንት ብጽፍበት ደስ ይለኛል።